ምን ታመጣለህ? ምን ታደርገኛለህ? እንደዚያ ነው ዛሬ ከዚህ ቤት አትጥጡ አሉጣ እኔ ፓስፖርቱን ሳልይዝ የመውጣ ፍላጎት የለኝም። የለሽ ነው አምጡ ፓስፖርቱ ዲቃላ አርግዘሽ አንቺ ካላወጣሽ እኔ ሰው አይደለሁ ማን

ገር ነልግር አለንደብይን፣ ምን እየተባለ፣ ምን እየተካሄደ፣ ምን እየተወራ ነው ደግሞ ዛሬስ? ጭራሽ ማለት ነው ቤተሰብ፣ ምን እየተወራ ነው? አብዲን ምን እያወራ ነው? ወት ሀዋ ማለት ነው። አሁን እንኳን ሃዋ ነሽ ምንም በዚህ ልክ ማለት ራስሽንም ራሱ በዚህ ልክ የምታስደፍሪው ሃዋ ነሽ። ሌላው ደግሞ የታዘብኩትና የተገነዘብኩት ነገር ሰላም እንኳን አንድ ነገር ቢደርስባት፣ ሰይድ ከአንተ ራስ ማንም አይወርድም። ያ ማለት ምን አይነት ባለጌዎችና ስዶች እንደሆናችሁ እያየን ነው፣ እኛ ራሳችን እያየን ነው፣ የሆነ ባለው ነገር እያየን ነው። እደፍርሻለሁ ይላል እንዴ ውሻ ማነው አንተ ማለት አልገባኝም። ዲቃላ ላሳቅፌ ነው የምሰድሽ እንደዚህ እንደዚህ። ለነገሩ ስራችሁ ነው እኮ ስራችሁ ነው ማለት ነው። ይሄ ነገር ስራችሁ ነው። ለእናንተ በቃ ምንም ቀላሉ ስራችሁ ነው። ገባ እሱ ላይ ይመለኝ ያላችሁ እንዳል እንዳንተ አይነት ገመዳፎች እና ተብታባዎች ማለት ነው። ስራችሁ እንደዚህ ዲቃላ ማሳቀፍ ነው። ዲቃላ ማለት ነው እንዲቃ ላይ እያሳቀፋችሁ ከዚያ ትክዳላችሁ፣ ከዚያ ረዳን ትላላችሁ። እናንተ ራሳችሁ አዙራችሁ ማለት ነው። ምን አይነት ግማታሙ ነው በእናታችሁ። በዚህ ልክ ትደባደባለህ፣ በዚህ ልክ አፍክን ትከፍታለህ። ሱመያን አንተ ወንድ ነህ ማለት ነው ገለ የምትጎትታት አንተ። ቅድሚያ ለመጎተትህ ምን ዋስትና አለህ አንተ ደደብ ማለት ነው። ከመጀመሪያውም ጀምረህ የማ በጣም በህይወቴ የሚያስጠላኝ ይህ አብዲን የሚባል ማለት ነው የመጨረሻ እንዴት ነው ከሰይድ ጋር የሚውለው ብዬ እንዴት ነው? ለካ ከነዚህ ጋር እየዋለ ነው ሰይድም እራሱ እንደዚህ አይነት በክት የሆነው በሚገርም ሁኔታ። ወይኔ ጉዴ። ረባክ ረባክ፣ ከዚያስ ባክ፣ ከዚያስ ባክ፣ ገሎ መጎተት። ከዚያስ መናገራችሁ እኮ ደስ ይላል። እንደዚህ በግልጽ መናገራችሁ፣ በግልጽ መናገራችሁ፣ በግልጽ አድርጋችሁ እያንዳንዱን ነገር መናገራችሁ በራሱ ደስ ይላል ማለት ነው። ሌላው ማንም ሴት የተባለች ያገታችሁ ለካ ይህን ስራ ነው የምትሰሩት። አስገድዶ መድፈር ለመናገር ራሱ እንኳን የሚቀፍ ማለት ነው። ቀፋፊዎች፣ ቀፋፊ ነህ አንተ አብዲን ማለት ነው። ቀፋፊ አንተ፣ ዝተት ከርሻም አንተ ዝተት ማለት ነው። እንደዚህ ናችሁ። ይሄ ነው ስራችሁ። ሌላ ስራ የላችሁም ሌላ ስራ ሌላ ስራ የላችሁም ማለት ነው። በቃ ሴቶች እራሱ እኔ እንጃ። በስመ አብ እዛ ያላችሁ ሴቶች ለካ እንደዚህ በቃ፣ ዲቃላ በዲቃላ የሆናችሁት ለዚህ ነው፣ ራሳችሁን ዝቅ የምታወርጉት። ፈሶ ያለበት ዝግ ላይ አይችልም። አንተ ምን እኔ ከአንተ ሻንጣ ውስጥ ምን እዚህ ዳብ አለ ወይ ዳይመንድ ደብቃል? ወላ ሻንጣ የማን ነው? ቆይ ቆይ ሻንጣ የማን ነው? አንቺ ለምንድን ነው እዚህ ቤት መጣ? መጀመሪያ ነገር ቱ ልብስ እንዳጥፍላት ጠራችኝ። ለዛ ድንገት እዚህ ሰፈር ነበርኩኝ መጣው

ቆይ ቆይ፣ አንቺ ምን አገባሽ እንጂ ምን ትፈልጋለሽ ነው? እዚህ የኛ ቤት እንደው ወንድም አይደለ? እንደ ማን አንተ እኔ ያንቺ ወንድም አይደለ? እኔ አንተ እኔ እዚህ ቤት ገብቼ ልብስ ስለፈለኩ አንተ እንደው እንግዳ ክብረ ልብስ ትፈልጋለሽ? እንደ በጣም ያትፈልጋለሽ? ብለክ መሬቱ ራሱ አበባ ማንጣፍ ነበረብህ አይደለም ትነግረኛለህ? ወላሂ አትነግረኝ። እንድነግርህ ትፈልጋለህ? ወላሂ አንተ በመማራው ላይ እንደምታም ነው። አሁን እኔ ከአንቺ ጋር ማውራት አልፈልግም ሌባ። አሁን ሌባ ስታይ ልብስ ምሰርቃው እንደ ከፈለክ ልብስ በደርዘን ከፈለክ ከፈለክ ለሴቶች በሙሉ ልብሴን በሻንጣ ቆጥረህ ያምጣ። አንተ ስትፈልግ ይህን ብጥጣሽ ልብስ መወስድ መስሎ ታስባለህ። እናንተ ከንቱ ከፈለክ ከፈለግክ እውነቱን እነግርሃለሁ። ምንድን ነው እንደዚህ የሚያደርግ አንተ ሴት ልጅ ላይ ብትር ሰንዝር። እሺ እኔም ስለተማታሁን ጀግንነት ወንድነት አገኘህ ማለት ነው። ምን ቀረህ አንተ? ቤት ቤት ትላለህ። እንደ ቤት ብርቅ መሰለክ የሰራው ቤት መሰለክ እንዴ፣ ሰውዬ ዚምበል እስኪ እራስህን እዛ ጋ ቁም እና በመስተዋት እዚህ፣ ሻንጣ ውስጥ ምንድን ነው ያለው? እኮ የፈለገ ነገር ቢሆን እዚህ የእኔ ቤት፣ ዛሬ መናቅ ገባ። ዝምድና የእኔ እና አንቺ ዝምድና መቼ ነው? ዘመድ አይደለንም። ከግንድ ጋ ዘመድ እንዳንተ አይነት ዘመድ ከማገኝ እንዳንተ አይነት ሃምሳ ዘመዶች። አሁን ምን ፍለጋ ነው? የሰኢድን ሻንጣ ፈለጋ የት አለ? የሰኢድን ሻንጣ፣ የሰኢድን ሻንጣ መስሎኝ ምን የምንፈልገው እቃ ስላለኝ ከሰይድ ምን ምን ነው አላች። ምንድን አላችሁ የምንፈልገው እቃ አለኝ። ይሄን እየሰርሻንታ ወላ ያለ እየሰርሻንታ እንደዛ። ዛሬ መቼ ነው የሱ ሻንጣ ፈልጋለሁ ምናምን አልች። ለሱመያ እናንቺ አይደለም ሱመያ እንድመጣላችሁ ያ ባይ ደቅል ታዲያ ዲቃላለህ ተባለ። እንደ የደቀለውን ነው ዲቃላለህ የተባለው። አንተና እሱ አብራችሁ ደቀላችሁ። እንደው ማን ያቅልሃል አብረህ አለበት እንደ ከዲቃላው ጋር ፈልጉና ዲቃላችሁን አግኙት። አትሸፋፍኑ። ወሬኛ ብጤ ሱመያ ምን ታርጋችሁ እናንተ ሁለታችሁ ተጋግዛችሁ ከሆነ ያስደቀላችሁት ያስደቀላችሁትን ዲቃላ ተጋግዛችሁ አቃችሁን አውጡ። እየመጣችሁ እየተለጣጠፋችሁ እስከ እኛ ሙሲብ ጣላች ካጣላች በኋላ እኔ አይደለም ሰር ሳይር ስራው ነው ያጣላው። ከሰር ጋር ደግሞ ጥላት አይደለም ምንድን ነው ሳይር? አዲስ ነገር ሰራ። ምን ለምን? አንዴ ሆቴል አንዴ ዋሽቶኛል። አንተ ራሱ የሌባ ተባባሪ ነህ። አሁን ሰኢድ አሁን ላይ ኢትዮጵያ ነው ያለው። አንተ እንደዚህ አልጠጥረህ እንደኳስ ወረወርከው ወደ የት ነው ኢትዮጵያ ያለው? እዚህ ነው ያለው። የሰላምን ፓስፖርት አምጥ። አንተ ሰይድ፣ ኢትዮጵያ ነው አለ ሰይድ። የሚፈልጉ ሰው ሄድ፣ ኢትዮጵያ፣ ወደ ኢትዮጵያ ምን ሄደህ ሰይድ። ሰንአ ነው ያለው አሁን ለጊዜው። አንተ አትጭ በርበር፣ አንተ እራሱ አጭ በርባሪ የወጣን ለነገ ሰውዬ የላ። ፓስፖርቱ አንተ ቤት እንዳለ አውቃለሁኝ፣ አምጣ። ይሄ ሴትዮዋን ፓስፖርት፣ የሰላምን ፓስፖርት ቀምቷል። የለውም። እሺ

ዛሬ ከዚህ ቤት አትጣ አሩጣ እኔ ፓስፖርቱን ሳልይዝ የመውጣ ፍላጎት የለኝም። የለሽ ነው፣ አምጡ ፓስፖርቷን እዚህ ዲቃላ አርግዘሽ አንቺ ካልወጣሽ እኔ ሰው አደለም። የማንን ዲቃላ? የኔ ዲቃላ? ያንተን ዲቃላ? የናንተ ዲቃላ። ማን ያረግዛው ዲቃላን? ይደ የምታስረግዝበት አስረግዝ እንጂ፣ ማስረግዝ ቀላል መሰለክ እንዴ ስታስበው። አንተ የላ ፓስፖርቱን አምጣ። ይሄንን ማስፈራሪያ ይሁን እዛ ለሚፈራለት ለእኔ ቀላል ነው ቀላል ነው። በዚህ ድፍት አድርገህ። እንደት ድፍት ድፍት አደርጋለሁ? ምነው ስጠፈጥፈኝ ዝም ስላልኩ ለክብረህ ብዬሽ ነው እንጂ አንተ ስትደፋኝ እኔ አልደፋሁም፣ አዲ ገልብቼ እዳህን እንዳታይ

ወንድ ስለሌለ የሴት ስራ መስራት ጀመራችሁ። ከሴት ልጅ ፓስፖርት ተቀምጣችሁ መደበቅ፣ ሴት ልጅ ማስለቀት፣ ሰውን መሸወድ። አሁን ሰኢድን ኔ የሸወደው በእሱ ቤት ህፃን ልጅ አግኝቶ ነው አደለም፣ መታረቅ ይፈልጋል ብዬ ሰላም የሚባል ሸይጣን፣ ትልቋ ሸይጣን ነው። ድንገርሽ ነኝ ማለት ነው ፓስፖርት ነው ደስ ዘደደም ሳይድ ገና ህይወቱን እንወስዳለ። ወላህ ህይወቱን ትወስዳለ። የአንተም ህይወት አብሮ ሄዳታል። አንተ የሰው ህይወት ምትወስደው ማሰለውን ከነው እሷ ከሱመያ ስር ከአልቆመች ሳኢድ ላይ ምስማሩን ማመታት ከአልቆመ አንተ እራስህ ከሰው ላይ ቁም። አብዲ እስኪ አንተ በህይወትህ ለመጀመሪያ ጊዜ ነገር ስራ። ሱመያ ቀጥ ብሎ መጣች፣ ወት ብላ እሷ ባሉ ከብት ስለሆነ ነዋ ብስልማ ቢሆን ከአገር ሀገር አይሮጥም ነበረ። በአንድ ቃል ገና ሱመያ ከየመን ስትወጣ ችግሩን ይሰትር ነበረ። የቤቱን ነውር አደባባይ አያወጣም ነበረ። እሱማ አካብድ ስለሆነ ነው ሄዶ በአደባባይ ማትረባ ሴት አግብቶ ህይወቱን በሙሉ የመንደር ያደረገው። አዩ የንትከበርና ትበር ክብር እንኳ በዞረበት የዞረ ሴት አደለችም። ነገሩ አንተም እንደ ሰይድ ይወጣልህ። በግ ነህ፣ የበግ ጥርቅም አንቺ የኔ ቤት ስኮች ብለ ተሳደባለች። ነት ናምን ነገረው ዋሻ እንዴ

የኔ ቆንጅዬ ይሄውልስ ካሁን እኔን ያጠፋው እኔን ገደል ውስጥ ያከተተኝ ሰላም የምትባሉ ትልቋ የኔ ዘመድ ሰይጣንና ሀዋ የምትባል የኔ ጎደኛ፣ ትልቋ ሰይጣን ነው። አንተ የኔ ባል ነው፣ በጣም አንቴን ወዳለው ያለ አንቴ ማኖር አልፈልግም። አንቴን በጣም አፈርቃለሁ። ይው ልልጆችን ኢንካ ብለ እግሩ ላይ ሰዒድ እግሩ ላይ እሷ ካአሎ ልጆቿ ከብደዋት፣ ልጆቿ ከብደዋት ልጅ ለማስረከብ ነው ሳይድ ጋር የምትመጣው። እኛ አልኩ፣ እኔም ትልቅ ሰይጣን ሆንኩ፣ ሰላምም ትልቅ ሰይጣን ሆነች። ተስማምተው እነሱ ቢታረቁ ደስ ይለናል። ግን ደግሞ ይሄ አንተ ጓደኛ ወላ ነገር ማስተካከል አይችልም ወላ የራሱ ነገር ይሄዳል፣ በዚህም ይሄዳል። ችግር ብቻ እናንተ ጋር ውሎ። ብላ አለይክ እንዴት ኸይረ ነገር ማውረድ ይችላል? ፈጥፊ በርግጫ ይሄ ነው። እንዴት አርጎ ነው ነገር የሚያስተካክል? ውድ አገባ እንዴት አርጎ እንደማያስተካክል ልንገርህ፣ እችን ቀውስ ፈቶ ቁርአን አስቀራበትና መጀመሪያ ወደ ራሱ ይመለስ። እንደዛ ከሆነ ቀውሱ ሱመያ ምናምን ነው የምትባል ትልቋ ሴተናን ፈቶ ከአዩ ገማ ነው ሱመያ ሳይ፣ አሁን የእውነት አላበደምዛ። የእውነት ራሱ ቢያብድ ሱመያን አይፈታላችሁም። ለምን መረኛ ስለሚወዳል

ማንስሮ የኔን ዲቃላ ተሸክሜ ከዚህ ቤት ትወጣለች። ዲቃላ ራስ ለራስ ተሸከም አ ዲቃላ ማቆ ማሸከም አዲሳችሁ አይደለም። ለምን በጌዳችሁበት? ሀዋ ራሱ ማለት ነው። ሀዋ ራሱ እዚህ ሰው ቤት ምን ልትሰሪ ነው? በዚህ መልኩ ነው ፓስፖርት የምታገኙ፣ በዚህ መልኩ ማለት ነው። ይሄ ራሱ ቪዲዮ ማስረጃ ነው። አብዲን አንተ በክተ ማለት ነው። ይሄ ቪዲዮ በራሱ ምን አይነት ስንት አይነት ሴቶችንስ ዲቃላ ሰቅፈ ይሆን ስንቶችንስ በዚህ መልኩ እያገታችሁ ትደፍሩ ይሆን ስንቶችን ማለት ነው። አንተ ለተናገርከው ይቀፋል። አንተ ላወራኸው ይቀፋል። ስራችሁ ይህ ነው ለካ። ይመለቁ ጭብላችሁ ስራችሁ ለካ ይሄ ነው። ጀግንነታችሁ ይሄ ነው እንዴ? አንደማን ስለሆንክ ነው ሱመያን ብታገኛት? ለካ ለዚህ ነው ማለት ነው፣ ለዚህ ነው እየጣራችሁ ያላችሁ። ሰይድ ደግሞ ሰላምን ቤት ዘግቼ ምን እንደማደርግ ሻቃለሁ ያልከው ለዚህ ነው ማለት ነው። ቤት እየዘጋችሁ ሴቶችን መድፈር ነው ስራችሁ ማለት ነው። ማንም አይፋታችሁም። እኔም እንደኔ አልፋታችሁም። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አድርሱት። ይሄ ጉዳቸው፣ ይሄ አፋቸው፣ ይሄ ንግግራቸው ለዓለም መድረስ አለበት መድረስ አለበት። ይህ ብልግናቸው ብልግናቸው ብልግናቸው ባለጌ ማለት ነው። ክፍታፍ አንተ የሆንክ ወይኔ ምን ልበል ምን አይነት ክፍታፍ ነው። በመቤቴ ሀዋ ደግሞ ራስሽን ጠብቂ፣ አትጨመለቂ አንቺ ራስሽ ማለት ነው። አንድ ያሳልፎ ይሰጠሻታል። ከዚያው ወክ ያላወቅኩም ሳላውቅ ነው ብለሻል። ከዚያ ሌላ መፍትሄ የመፈለግ እንጂ ከእነሱ ጋር መንዘላዘል በጭራሽ አስፈላጊ አይደለም። አለቀ እሱ ጋር እየተንዘላዘላችሁ ሌላ መንዘላዘል አታምጡ ማለት ነው። እነዚህ የማይረቡ ናቸው። በቃ በደንብ በገሀድ ነው እያሳዩን ያሉት። በቃ የማይረቡ ሰዎች፣ የማይረቡ ሰዎች ማለት ነው። አብዲን የሆነት ውሻን፣ አንተ ውሻ፣ አህያ ማለት ነው። አንተ አህያ ይድረስህ፣ አህያ ነህ አንተ፣ ደደብ ማለት ነው። በዚህ ልክ ነው የምትናገረው፣ በዚህ ልክ ነው ሴትን የምትደበድበው። አንተን ብሎ ጉልበተኛን ተበክት ተኝተህ ሴቶችን እየደፈርህ ተኝተህ እየበላህ አስገድደህ እያመጣ አስገድደህ እየደፈርህ አስገድደህ እየበላ አፈር ደም ብላ ወይኔ ጉዴ እንዴት ነው አስከሬኗን ምትጎትተው አንተ ነ የሱመያን አስከሬን የምትጎትተው አንተ ሲያምርህ ይቀራል ሲያምር ሲያምራችሁ ማለት ነው ሲያምራችሁ ምድረ ዘረኛ። በዚህ ልክ ነው። እንዲህ በዘር በእርግጥ አንተ ከመጀመሪያውም ዘረኛ ነህ። ከነ ልጆቿ ገደል ትግባ ያልክ ሰውነ ለሱመያ ከነ ልጆቿ ገደል ትግባ። አንተ ራስህ ገደል ግባ። አንፋታም ላይክ አድርጎ አድርሱለት እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ